ሰላም እንዴት ናችሁ? ሀገራችንን ውብ ለማድረግ በሚደረገው ኢኒሽቲቭ ላይ የራሳችንን ተጽዕኖ እንድንፈጥር የሚያደርገንን ፕሮዳክትና ሲስተም ነው ይዘን የመጣ ነው። ሃዊ አስፋው ባላለው። እንደምታውቁት ችግኞች እንደዚህ ባሉ የፕላስቲክ ፖቶች እንዲመረቱ ይደረጋሉ። እነዚህ ፖቶች ፕላስቲክ በመሆናቸው ችግኞች እንዲቀነጭሩ አየር እንደ ልብ እንዲተላለፍ ስለማይሆን ችግኞች እንዲቀነጭሩ መንስኤ ናቸው። ፕላስቲኮቹ ተቀደው ተጥለው ነው ችግኞቹ ወደ መሬት የሚተከሉት ማለት ነው። ስለዚህ በዚህ ሰዓት ችግኞቹ ይደነግጣሉ፣ ስራቸው ይቆራረጣል። ከዚህ በተጨማሪ ደግሞ ፕላስቲኩ የሚፈጥረው የኢንቫይሮንመንታል ፖሊሽን መታሰብ አለበት። ኢትዮጵያ ላለፉት አምስት ዓመታት 325 ቢሊዮን ችግኞችን ተክላለች። አረንጓዴ አሻራን እንፈጥራለን እንላለን። እዚህ ጋር ግን አደ ሴም ታይም በፓኬጂንጉ ፖሊሽን እየፈጠርን ነው ማለት ነው። ስለዚህ ዛሬ እነዚህን ከባጋዝና ከካርድ ቦርድ የሚሰሩ የችግኝ ማፍያ ፖቶችን ይዘን መጥተናል። እነዚህ ፖቶች ኢዝሊ ከችግኙ ጋር አብረው የሚተከሉ ናቸው። ይበሰብሳሉ። በሚበሰብሱበት ወቅት ደግሞ ለችግኙ እንደ እህል ሆኖ ያገለግላሉ ማለት ነው። ኢዝሊ ነው የሚተከሉት። ይሄን ፕሮዳክት ለመስራት በሄድንበት ፕሮሰስ ውስጥ ችግኙን የሚመረትበትን ወይም ፖቱ የሚመረትበትን ሲስተም መስራት ችለናል ማለት ነው። ይህ ሲስተም ቫክዩም ፎርሚንግ የሚባል ሲስተም ነው። በአብዛኛው የሚታወቀው በእንደነዚህ ባሉ ፕሮዳክቶች ነው፣ ወይም ደግሞ የእንቁላል ትሪ ማምረቻ ማሽኖች በሚባል ነው። ኢትዮጵያ ውስጥ የሚታወቀው ግን ሲስተሙ ኢምፖርት የሚደረግ አይነት ሲስተም ነው። ሶ ይህን ሲስተም እኛ ኢትዮጵያ ውስጥ እየሰራ ነው ነው የምንገኘው። ዲፍረንት የሚያደርገው ነገር እኛን ሲስተም ምንድን ነው? ሞልዶቹ ኢዝሊ እንዲቀያየሩ አድርገን የሰራ ናቸው። ያ ማለት ይህንንም ማምረት ይችላል፣ እንቁላል ትሪውንም ማምረት ይችላል። ሌሎችን አይነት ሞልድ ፓኬጂንግ ፕሮዳክቶችን ማምረት የሚችል አይነት ሲስተም ነው ይዘን የመጣ ነው ማለት ነው። እነዚህ ያመረት ናቸው ናቸው ባዮ ዲግሬደብል ነው የምናመርተው በ36 ሳንቲም አካባቢ ነው፣ የሚሸጠው በ50 ሳንቲም ነው። የትልቁ 98 ሳንቲም አካባቢ ነው የሚፈጅብን፣ እስከ አንድ ብር ከ35 ይሸጣል። 28 ፐርሰንት ፕሮፊት ማርጅን ማለት ነው። 28 ፐርሰንት ከምንድ ነበር ይሰራሉ ያላችሁት? ባጋዝና ካርድቦርድ ወይም ደግሞ ካርቶኒ ማለት ነው። የጂግራን ቁላል ነው የሚገባው እዚ ውስጥ። ተለቅ ያለ ነገር ነው እሱ። ሞልዱን ስንሰራ እኛ በትንሽ ሞልድን የሰራ ነው። ኤምቪፒያችንን ስንሰራው ማሽኑን ሲስተሙ እዛ ነው። ምን ላይ ነው የሚደርቀው? ይሄ የሚደርቀው በሰንድራይ ነው። እንዲደርቅ የምናደርገው ይህ ነው። የምታመርቱት አዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ግቢ ውስጥ ነው እያመረትን ያለ ነው አሁን ወደፊት ያው የምታመርቱት አዲስ አበባ ነው አዎ ቱሉ ዲምቱ አካባቢ ነው ኦፕሬሽን ቦታችን ነው ኮንትራክት ይዛችሁ ነው ወይስ ከዩኒቨርሲቲው ጋር እዛ ነው የተማርነውና እሱ ሰፖርት እያደረገን አሁን ቢዝነሱን ከሱ ጋር ነው ይሰራነው አይ ሰንድራይ ነው ስላለች ለምሳሌ ዌይት ሲዝን ላይ ሶስት ወር አለ እንደ እሱ ለማወቅ ለማወቅ ፈልጌ ነው የት አካባቢ ነው የምታመርቱት ያልኩት ውሃ እያበላሻቸዋል የሚለው ሀሳብ ነው ጥያቄ የታደርቁታላችሁ ለማለት አትክልት የሚተከልበት ታይም ወይ ደግሞ እነዚህ ፖቶች ፐርቼዝ የሚደረጉበት ታይም በበጋው ታይም ላይ ነው የሚሸጡት ሰው ቀድመን እናዘጋጀው በዛ ታይም ላይ ነው ሆኖም ግን በፊት እንሰረብታ ለምን ላይ ያሰብ ነው ኤሌክትሪካል ሲስተም አዘጋጅተን በስቶቭ መልክ ድራየር ዲዛይን አድርገን ለመስራት እያሰብን ያለ ነው የፋይናንስ እቅድ በእርግጥ አሁን አንገመግምም ጥሩ አስቀምጣቸዋል እና ደግሞ በጣም አንሪያሊስቲክ ነው ጥሩም ሆኖ ለምሳሌ ብሬክ ኢቨን የምታደርጉት ብለን ብላችሁ ያስቀመጣችሁት ማለት ነው አራት ወር ማይሞላ በጣም ሂውጅ ነው የምትፈልጉት ካፒታል። አራት ወር ከግማሽ፣ ያ ማለት ሁሉንም አምርታችሁ ሁሉንም ከሸጣችሁ ነው። ስለዚህ እንዴት ነው ያ ፎርካስት የተደረገው? የምር በሙሉ ያመረታችሁት ገበያ አለ ብላችሁ ተነሳችሁ? ምክንያቱም በየአመቱ በጣም ብዙ ችግኝ ነው የሚተከለው። እሱን ነው ያሰባችሁት ዲማንዱ ኮንፈርምድ የሆነ ነገር አላችሁ ወይ? ሚሊኒየም አዳራሽ ላይ አግሪፌክስ ኤክስፖ ነበረ። ሶ እዛ ኤክስፖ ላይ ተገኝተን እኛ ፕሮዳክቶቻችንን እንትን እያ አስተዋውቀን ነበርና ሶ በጣም ብዙ ዲማንዶች እንዳሉ አስተውለናል። እንደውም ካፓሲቲያችን ትንሽ ስለሆነ ነው እንጂ አምርተን ያልሸጥ ነው ኢንዲቪጁዋሎች ስንት ትሰሩልኝ ያላችሁ 100ሺ፣ 200ሺ እያሉ ያሉ በኮንትራክት ደረጃ አውርተን ኮንታክታቸው ያለን ሰዎች አሉና ዲማንዱ ከራሳቸው ከከስተመሮቻችን እንዳለ ማየት ይችላል አለና ያመረትናቸው ወዲያው ይሸጣሉ በሚል አሰምሽን ነው። ጽሁፉም እንደዛ ነው የሚለው። እዛጋ በሙሉ ያመረትነውን በሙሉ እንሸጣለን የሚል ሀሳብ ትንሽ አደገኛ መሰለኝ። በቀን ውስጥ የምታመርቱት በሙሉ አውትራይት ይሸጣል ነው እዚህ ጋር የተቀመጠው። ስለዚህ እንደዚህ አይነት አንሪያሊስቲክ ነው በነገራችን ላይ ኤርሲዱ የኢትዮጵያ ችግር ለመሳት ያስቸግራል፣ ይላል ለመሳት። ስለ ዳዊትና ጎልያድ ሲያወራ ሰው የተመለከተው አለ እንዴት ይህን ሰው ይጥለዋል ብሎ ነው ያሰበው። ዳዊት ግን ሲያስብ ይህን ሰው እንዴት እሰጠዋለሁ ብሎ፣ የኢትዮጵያ ችግር እንደዛ ነው ብሎ ያስረዳል። የኢትዮጵያ ችግር ለመሳት ያስቸግራል ብሎ ነው። ችግሮች አሉ ችግሮች ወደ አሁን ስንሸጥ እንዴት ነው? ፕሪ ፕሮዳክሽን ብዙ አይ ይቅርታ አቋረጥኩሽ። ፕሪ ፕሮዳክሽን ብዙ አይኖረንም። ትእዛዝ ተቀብለን የተወሰነ ታይም ዱሬሽን ውስጥ ነው የምናመርተው። ስለዚህ የምናመርተው እንደዚያ አይደለም የሚለው ስለዚህ አሁን የምትነግሩ አሪፍ ነገር ነው። እሺ አሁን የምትነግሩንና እዚህ ላይ የተጻፈው ነገር አንደኛ ይመሳሰል ይኸውልሽ ፕላስቲኩ የተመረጠበት ተመረጠበት ምክንያት የሚመስለኝ በጣም ዲውራብል ነው፣ ረጅም ጊዜ የመቆየት እንትን አለው። የእናንተ ለምሳሌ ችግኝ ተተክሎበት ምን ያህል ጊዜ ነው የሚቆየው? እንደው ምሳሌ ሁለት ወር። አጭር ነው። ባለፈው ጅማ ዩኒቨርሲቲ ሄደን ምን አየን መሰለሽ? ተወዳዳሪዎች ነበሩ፣ ይሄ በጣም ሃይቴክ የሆኑ ነገሮችን ያቀረቡ አንዱ። ባዮዲግሬደብል ፕላስቲክ ነው ይዘው የቀረቡት። ፕላስቲኩ ራሱ የተሰራው ከሙዝ ልጣጭ ከአቮካዶ ምናምን የተፈጥሮ ከሆኑ ነገሮች ነው ራሱ ፕላስቲኮ የተሰራው በሱ አሁን ይሄ ቢመረት እንደው ነው ምሳሌ ነው ይሄ ይቺ ረጅም ጊዜ አትቆይም በቃ ቶሎ በጣም ቶሎ ቶሎ መሸጥ ያለበትም ለዛ ነው በቃ ማለት ኦልሬዲ በተለይ ችግኙ ካለ ቶሎ እንትን ማለት አለበት እሱንም ማሰብ ትችላላችሁ ባይዘ ባዮዲግሬደብል ፕላስቲክ ራሱ መሆን ይችላል ከወረቀት ይልቅ እቺ ነገር ከተዘጋጀች በኋላ ለአንድ ወር ጊዜ ነው የምትፈለገው ከአንድ ወር ጊዜ በላይ ከቆየች ዲግሪን ማድረግ ካልቻለች የራሱ የሆነ ችግር ነው ያለው። ሶ ዲዛይን ሲደረግ አንድ ወር ነው አለበዚያ ስሩ ፔኔትሬት አድርጎ መውጣት አይችልም ማለት ነው። አሁን እኛ እየሰራ ነው ያለ ነው ነርሰሪ ላይ ነው። ነርሰሪ ማለት ከአንድ እስከ ሁለት እስከ ሶስት ወር ያለ ጊዜ ማለት ነው። ሶ በዛ ሬንጅ ውስጥ ላለ ነው ይሄም፣ ይሄንን እየተከል ነው ያለው። ሁለት ወር ከሞላቸው በኋላ፣ ስር በደንብ ከያዙ በኋላ ለስድስት ወር ለአንድ አመት ከዛም በላይ ለሚፈጀው እያሰብን ያለ ነው። አሁን ዶሮ ማሰሪያችን ሁለት ሁለት ነው የነገርናችሁ። አንድ ተጨማሪ ኖሚኔት አድርገን ሪሰርች ላይ ስላለን ያላቀረብ ነው እያሰብናለን። እንዲሁም በሀገራችንም በውጭ ላይም እስካሁን እኛ ባልን ሪሰርች መሠረት የለም። ሶስቱን ሮማስያች ተጠቅመው እየሰሩ ማነው። እኛ ፎከስ ፖይንታችን ነርሰሪ ፖቶች ላይ ነው። ነርሰሪ ፖቶች ከሶስት እስከ አምስት ዊክ ነው የሚቆዩት። ከሶስት እስከ አምስት ዊክ ውስጥ ፖቱ ማይ አብሮ ሲተከል ማይበሰብስ ከሆነ የችግኞቹ ስሮች መሬቱን መንካት አይችልም ማለት ነው። ስለዚህ የመጽደቅ እድላቸውን ይቀንስብናል። እንዲህ ከፍ ሲሉ የተለመዱትን አይነት ከፍ ያሉት ችግኞች ላይ አይደለም። አሁን ሶስት ወር መቆየት እንደሚችል አረጋግጣቸዋል በሬሰርቹ ተሞክሯልቀስፕትልሳ ፒስ ብቻ ነው የሚያመርተው ነገር ግን አሁን በሰአት ሰባት ሺህ ፒስ የሚያመርት ሲስተም እየሰራ ነው የምንገኘው። ዋናው ነገር እንደው ስኬለብል መሆኑና ድርጅቶች የራሳቸውን ፓኬጅ የሚሰሩበት ሲስተም ምን ሸጠው ነው አይደል? ስለሱ ተጨማሪ ሞር እስቲ አውሩ። ሲስተሙ የሚሆነው ቫኩም ፎርሚንግ የሚባል ሲስተም ነው። ሁለቱ ያመጣናቸው ናቸው። ሲስተሙ መስራት ከሚችላቸው ፕሮዳክቶች ውስጥ ሁለቱ ናቸው። ከዛ ውጪ ፔፐር ካፖች ሊሆን ይችላል፣ ፓልፕሌት ፕሌቶች ሊሆን ይችላል። ማንኛውም አይነት ሞልድ የሆኑ ፓኬጂንጎችን የሚሰራ ሲስተም ነው። እየሰራን ያለ ነው። ሞልዶቹ ኢዝሊ መቀያየር የሚችሉ ሞልዶች ናቸው። ያ ማለት ኤክትሬ ማሽንን አድርጎ አንድ ሰው ቢወስድ ኔክስት ታይም ይሄንን ፎቱን መስራት ቢፈልግ ሞልዱን ኢዝሊ ልክ ጎማ ፈቶ እንደመቀየር ኢዝሊ ሞልዱን ፈቶ በሌላ ሞልድ ቀይሮት ሌላ ፕሮዳክሽን መስራት ይችላል ማለት ነው። ሶ ኢዝሊ ሪፕላሰብል ነው። ዞሮ ዞሮ ከካርቶንና ከወረቀት ውጤቶች ነው መስራት ይፈልጋችሁ። ስኬለብል እንዴት ነው የሚሆነው? ይሄ ቢዝነስ ሳቹሬት ሲያደርግ ወዴት ይሄዳላችሁ? ከፕሮዳክቱ በላይ ሲስተሙ ላይ ፎከስ አለ ምድር ሲስተሙ ሲስተሙ ማለት ኤክትሬውንም የሚያመርተውን ካፑንም የሚያመርት ዲፍረንት ታይፕ ኦፍ ፕሮዳክቶችን ማምረት የሚችል ሲስተም ነው ያለው። ይሄኛው ብናኛ አለው በጣም እኔ ራሴ በቃ ያው ምንድነው ችግሩ? ፕሮዳክቱ ገና ቴስት እየተደረገ ነው ያለው ሞር ይሄኛው ላይ ነው ፖቱ ላይ እኔ የሰራ ነው እንጂ ችኛዋ የመጀመሪያ ምርታችን ነው፣ እናንተ ጋር ይዘን ይመጣል። ለምን አይታችሁ እስካሁን 450 ፍሬዎችን ሸጠናል። የባለፈው ያልኳቸው ኤክስፖ ላይ ማለት ነው ይንቁላሉ የችግኝ ማፊያው በላርጅ ስኬል አልገቡም ገና እንትናችን ስልሳ ብቻ ስኖች የምታመርተው አንችልም ላርጅ ስኬል መስራት። አሁን ባለ ነው ይሄ እኔ ሳመርት የሚያሳየው ፕሮሰስ ነው። ኦኬ አንቺ ነሽ? አዎ ይሄኛው ችግኙ እንትኑ ፐልፕ ከተደረገ በኋላ ኖሮ ማቴሪያሎቹ ተመትተው አብዛኞቹ ሲስተሞች ማኗል የሆኑት ኤም ቪ ፒ ስለሆነ ነው። ሲስተሙ አሁን አዲስ የሚሰራው አውቶማቲክ ነው የሚሆኑ ኤግ ትሬ በአሁን ሰዓት እያመረቱ ያሉ ይህን ራሱን ማምረት አይችሉም። የፔፐር ካፑን ለምሳሌ ቢፈልጉ ይችላል ስ ነገሩን እስኪ ንገሩ ባይዘዌ ላይክ አሁን እኛ ስፖት ላይ አድርገን መምጣት የፈለግ ነው። እቺ ትሆን እንጂ ማለት ነው ላይክ ማርኬቱን ካላመድን በኋላ እኛ ጥሩ ከስተመሮች ካገኘን በኋላ ኦብቪየስሊ ኢትዮጵያ ላይ አትክልት እችን የሚገዝን በጣም ሂውጅ ዲማንድ ነው ያለው ሰው እሱን ፍልፍል ማድረግ እንችላለን ብለን ስለዚህ ሲስተሙን በመሸጥ ዲዛይን እያደረግን መትከል ነው እቅዳችን። ሞር እዛ ላይ መስራት ነው ሀሳባችን። ግን ከረንት ሊግን ቢዝነስ የምንገባበት መንገድ እች ድትሆን ይፈልግ ነው። እነዚህን ፕሮዳክቶች ይዘን የመጣ ነው የእኛ ሲስተም፣ እነዚህንና ሌሎች ፕሮዳክቶችን ማምረት ይችላል የሚለውንም ለማ ሲስተሙ ማሽኑ ሁለቱም ሲሪስ ኦፍ ማሽንስ ስለሆነ ነው ሲስተም የምለው። የተለያዩ አይነት ማሽነሪዎቹ አንድ ላይ ሲሪስ ኦፍ ማሽንስ ፕላንት፣ ትንሽዬ ፕላንት ነች። እዛ ነው ሲስተም የምለው ሌላ ሰው አይመርተው ሌላ ሰው ማያመርተው፣ ምክንያቱ ምንድነው? ሞልዱ ነው ዋናው። የኛ ኢኖቬሽን ፓርት ሞልዱን ከኮምፖዛይት ማቴሪያል ነው የሚሰራው። አሁን ውጪ ባለው ከአልሙኒየም እንዲሁም ከተለያዩ ማቴሪያሎች ይሰራል። ኢምፖርት የሚደረገው እሱ ኤክስፔንሲቭ ነው። እኛ ኮምፖዛይት ማቴሪያልን ተጠቅመን፣ ከዛ ደግሞ አንድ ብቻ እንትን ፕሮዳክት እንዲያመርት ሳይሆን ሞልዶቹ ኢዝሊ ሪፕለስ እየተቀያየሩ ብዙ አይነት ፕሮዳክቶችን ማምረት እንዲችሉ አድርገን ነው ሲስተም። ለዛ ደግሞ እናንተ ስትመጡ ለነጋድራስ አትራክት ያደርጋቸዋል ብለሽ ዳኛችን ሚዲያውን የሚስባል ብለሽ ፎቶን አሰማ። አዎ፣ ግን ፎቶንም እያመረትን እንሸጣለን። ይሄን መረጣችሁ እንጂ በጣም ብዙ አይነት ፕሮዳክቶች አዘ ፓኬጂንግ ካምፓኒ ልክ የቡና መጠጫዎችና ሞልድ የሆኑ ማንኛውንም አይነት ፕሮዳክቶች ማምረት የሚችል ሲስተም ነው። ይህን የተበሳሳ ማድረግ አትችልም ነበር። ሳይደርቅ ሲበሳ ስለሚጎዳ ነው እንጂ ከደረቀ በኋላ እንበሰዋለን። አራት ቦታ ይበሳል። ሞልዱ እራሱ ሲሰራ ኦኬ፣ ሞልዱ ላይ እንደዚያ ያለ ነገር ቢኖር አለው። መጨረሻ ላይ ፕሬስ የሚያደርግ ማሽን አለው። ልክ ፕሬስ ሲያደርገው ውቅት እያደረገ ይበሰዋል። ሞልዱን አላሳያችሁም። ሞልዱ እንደት እንደሚሰራ አኒሜሽን አለን። ፕላንቱን ፕሬስ ማሽኑን ነው ያሳያችሁን አይደል? አዎ፣ ኖማቲክ ናት። በኮምፕሬሰር የሚሰራ ቫኪዩም ፎርሚንግ ማሽን ያሳየናቸው። አሁን ያያችሁት ፐልፕ ፑል ነው። በውሃ የቀጠነ የካርቶን እና የባጋስ ድብልቅ ነው። እሶስ በመግባት የቫኪዩም ሲስተም አለ። እሶስ በመግባት ሳክ ያደርገዋል እና ሞልዳችን ደግሞ አለች እዛ ላይ የተንጠለጠለች ካያችሁ ኮምፕሬሰሩ ሳክ ማድረግ ነው ቫኪዩም ማድረጋቸው ከሞልዱ ማለት ከሞልዱ ማለት አንዱ ይሄኛው ነው። ይሄ በምን ነው የሚሰራው? በኢፖክሲ ነበር የሰራ ነው። አሁን ግን ኮምፖዚት ማቴሪያልን በመጠቀም ነው። እቺኛዋን ለመሞከራ እንዳልኳችሁ ሲስተሙን ለመሞከራ የሰራ ነው። ኤምቪፒ የሆነ ፕላንት ነው። ይሄ የሰራ ነው። 3D ሞዴል ነው። በሰዓት ሰባት ሺህ የሚሰራው ፕላንታችን 3D ሞዴል ነው። ይሄ ፎርሚንግ ማሽናችን ነው። እዚህ መሃል ነው ሞልዱ የሚገባው ማለት ነው። ኤክትሬም ይሁን ፐልፕ የዚህ ፖቱ የሚሆን እዚች መሃል ነው እንትሩ የሚገባው ሞልዱ የሚገባው፣ በቅርጹ አይነት ፕሪንተን በምናደርገው አይነት ማለት ነው ሶ እዚህ ጋራ እየገባ ሳክ እያደረገ ፕረስ እያደረገ ይወጣል ማለት ነው። ከሞልዶቹ መሀል አንዱ ይሄኛው ነው ማለት ነው። ይሄ ኤክትሬው ነው። መጨረሻ ላይ በዚህ መልኩ ፓክ ይደረጋል። ዘጠና ዘጠኝ ከመቶ ሰቶቻቸዋል። በርቱ። እኔም ዘጠና አምስት ሰቶቻቸዋለሁ። በርቱ። ሞልዱ አሁንም እንዴት እንደሚሰራ አልገባኝ። ሞልዱ ፎርም የሚደረግበት መንገድ የእኛ ኢኖቬሽን ፕሮሰሳችን ነው። እሱን ማሳየት ስለማንችል የሌለው ሁለት ማሽኖች ናቸው። ሞልድ መስራት እና ፎርም መስራት። አዎ አዎ፣ ፎርሙ ለቀው የሚሆን ነው። ለቀው መስልሽ ለችግኝ ወይ ለእንቁላል ወይ ለምን ይሆን አይደል። ሞልዱ ደግሞ ፎርሙን መስሪያ ነው። አዎ። ስለዚህ ሁለት ፕሮዳክሽን ሲስተም ካልን ሞልዱንም መስሪያ ወይ ሞልዱን የት እንደምገዛው

ኢኖቬሽኑ አልገባትም ብላችሁ ነው የምታስቡት? አዲሱ ነገር ምን ነው ነው? አዲስ ነገር ነው። አሁን እናንተ እየተወዳደራችሁ ያላችሁት በዚህ ፕሮዳክት፣ ሲስተሙ ሲስተም ምንድን ነው? ይሄን አሁን ሌላ ሰው አይሰራው አይሰራው። ከማይሰራበት ምክንያቶች አንዱ ኮምፖዛይት ማቴሪያልን ተጠቅሞ በሲኤንሲ ማሽን እኮ ነው ነገርኩሽ። አሁን በዋናነት እኔ አሁን ያየሁት ባዮዲግሬደብል መሆን፣ በቃ ትልቁ ነገር እሱ ነው። እሱን ደግሞ ፕላስቲክ ሰርተው የሰሩትን ልጆች ነገርኳችሁ እኮ በጣም ሌተስት በቃ ማለት ብዬ የምወስደው የፕላስቲኩንም አድቫንቴጅ የእናንተንም አድቫንቴጅ የያዘ የሰሩ ኢኖቬቲቭ ፕሮዳክት ያላቸው ልጆች አሉ። ፕሮዳክቱ አንጻር ብቻ ሳይሆን ከሲስተሙ አንጻር እየተወዳደራቸው ያላቸው እናንተ በዚህ ነው። ለእኔ እንደውም የተሻለው ነገር ምንድን ነው ለችግኞት ከያ ባዮዲግሬደብል የሆነ ማቴሪያል ይዘን መተናል የሚለው ነገር ነው። ከዛ እሷ ደግሞ ምን አለች? ከዚህ አድቫንስድ የሆነ ከእናንተ ከካርድ ቦርድ እንደዚህ የሚሰራ ነው። ያኛው ግን ባዮዲግሬደብል ሆኖ ከተለያዩ ከሙዝ ከዋተቨር ከአቮካዶ የሚሰራ የፕላስቲክነት ኔቸር ያለው ሌላ ማቴሪያል አለ። አይቼ ያለው እሱ፣ እናንተን ይበልጣል። በቃ ይበልጣል፣ ከሆነ እውነት ነው። አሁን ስንሰማ እኛም አላየንም እንጂ ይበልጣል። አይደለም እዚህ ተወዳዳሪ አይደለም ግን እሱ። እሺ ስለዚህ ምንድን ነው ያልሆነውን? አሁን ለፀደቀም ስታስረዱ ሞልዱ ላይ ነው ዋናው ኢኖቬሽን። እሱ የካምፓኒው ሚስጥር ነው ምናምን የሚለው ብዙም የሚያስገኝ ነገር አይመስለኝም። ቢኮዝ ኒ በድካንዱ ታት ስለዚህ ባይሆን ሌላውን ነገር እንትን ብላችሁ የዳኞችን ውጤት መጠበቅ ነው ይሻላል። እሺ ከዚህ በጣም አድቫንስድ የሆነ ነገር ማየት አይደለም። እንትን ያለኝ በቃ አዲስ ነገር በቃ በቃ አዲስ ነገር አላየሁ። ይህንን ኤኒባዲ ይሰራዋል ብዬ ነው የማስበው፣ የዚህ ሞልድ መስራት። ምክንያቱም እናት እየተወደዳችሁ ያላችሁት በፕሮዳክቱ ነው። እኔ በእውነት በጣም ሶሪ። እሺ እኔ ስልሳ ነው መሰላችሁ። ጨርሳችኋል? ውጤቱን ያው መጨረሻ ላይ እንጠብቃለን። እናመሰግናለን።